ሶስና ምን አለች? ዳኒ የኔ ውድ የኔ ቆንጆ ይላታላለች። አረ እናንቺ ታዲያ ብሩኬን አልጋ ላይ ይዘሹ ስትቀመጭ የማያናድድ መስሎች ነው? ሀይሚን ምን ታካብጃለች ምናምን ስታያት የነበረው። አይሽ ስሜቱ እንደዚህ ነው። የኔ ውድ ሲላት ተናደሻ? አንቺ ደግሞ ብሩኬን አልጋ ላይ ይዘሹ ስትቀመጭ እንዴት እንደሚያናድድ አስቢው። በተቃራኒው ማለት ነው እና አትፍረዱ ይባላልና ሶዚ እንደዚህ አላት ብለሽ የተናደሽ አንቺ፣ ከዛ በፊት ራሱ ስመሹ ነበረ፣ አቅፈሹ ታውቂያለች፣ ተለጣጥፈሹበት ታውቂያለች። ፍራንክ ነው እያላችሁ አዳሜ የልብሽን አትስሪና አትናደጅን፣ ቆንጆ አንቺ ያደረሹ ይበልጣል። ዳኒ ደግሞ ቅዱስ ቅዱስ ነኝ አትበል። አንተ ራስ ከሴት ጋር ተኝተ አደልኔ ፍራንክ ያደረካት አሁን እንደው ሶሲ እንደዛ ስቶን አንተ ምን ነው? እኔ ምንም አላየውም አልሰማውም አላደረግኩም በጣም ንጹህ ሰው ነኝ ብለህ ብሩኬን ሁሌ ትቦክሳለህ። እንደው ብሩኬ ያን ቪዲዮ አላየውም እንዴ ነው? እንደው ብሩኬ ብዙም ንግግር አይችልም ይመስለኛል፣ ቦክስ ነው መሰል የሚቀድመው እንጂ ለምን አትገለፍጠውም? አንተ ስራ እሱ እንደው ምንም እንዳላደረገ እኮ ነው እንደ ንጹህ ሰው እኮ ነው የሚወጣጠርብን እኮ። ተወጣጠረብን ወቀሰ እንደረበስብ አማትን ወረደብን እኮ እንደው እንደው ብሩኬ እንደው ደማችን አፍልተ ጨጓራችን አቋራችን ታቃጥለው። ይህን ኩርንችት ሰው ወደ ህይወታቸው አምጥታ አንተ። በርግጥ አለመጣሁም፣ ግን ሶሲ ናት። የሶሲ መምጣቷ ነው ይሄ ሁሉ ነገር ያመጣው። የሶሲ እህት እንግዲህ አራቱንም ላስታርቃቸው ነው እያለች ነው። ረ እንደዚህ ተለቅ ያለ ሽማግሌ ገባባቸው ልጆቹ እነዚህ ኩታራ ተሰብስበው፣ ተተራምሰው፣ ተነታርከው ሊሞቱ ነው እና እንግዲህ እንደዚህ ትልቅ ሰው ሲገባበት አሪፍ ነው። እዚህ ጋር የሶሲ እህት ከመጣች የብሩኬ ወንድምም እንግዲህ እዛ ሆናችሁ ቪዲዮ ከምትሰሩ መታችሁ እዚህ ጋር ብትፈቱ ችግራቸውን የተሻለ ነው። ምክንያቱም ልጆቹ ሌላ ትልቅ ጸብ ውስጥ ሊገቡ ይችላሉ። የግሩፕ ጸብ ውስጥ እንግዲህ የሶሲ እህት እንዳያቸኋት ዳኒና ሶሲን አስታርቃ ከዛ ብሩኬንም አስታርቃቸውሎ፣ እያለቻቸው ነበር። ምን ሆናችሁ ነው? ግን ሶሲ ምን አለች? ትናንትና ዳኒና ሀይሚን ቤት አገኘዋቸው ቤቱ አምጥቷት ስደርስባቸው ደነገጡ። ኧረ እባክሽ ታይታይ ተቴ፣ ደነገጡ አላለችም እንዴ? ምን አስደነገጣቸው? ኧረ እባክሽ እንደ ፈጣሪ ሆይ አሁን አንቺ ይህንን አየው ብለሽ እንደ አሁን ሀይሚን እንደዚህ በዚህ ልትወቅሽ ነው እየሞከርሽ ነው በዚህ ልትወቅ ደ ጸጉሯን እየዳበሳት ምናምን ምናምን የሆነች ትንሽ ደካማ ጎና አግኝተሽ በዚች ገብተሽ የሆነ ነገር የሀይሚን ነገር ለመንካት ፈልገሽ ነው ገብቶኛል። እንደዚህ ዙሪያ ጥምጥም የምትሄጅም አንቺ ያለሽ አይደል እንዲ አልጋ ላይ ልብስሽን እያወላለቅሽ ያልደነገጥሽው ያላፈርሽው፣ ማንም ሰው የሆነ ቦታ ተቀምጦ አንድ ሰው ሳታዩት ከኋላችሁ ዘው ብሎ ሲገባ ያስደነግጣል። ምንም ምንም ጥያቄ የለውም። ከኋላችሁ የሆነ ሰው ሲመጣ ሳታዩት ትደነግጣላችሁ። ያልጠበቃችሁ ሰው ሲመጣ እያወራችሁ፣ በወሬ መሀል ይደነግጣል። ማንም ሰው እንደሚደነግጠው ሊደነግጡ ይችላሉ። ግን ሌላ ግንኙነት እንዳላቸው ሁሉ ለማስመሰል ደንግጠዋል። እንዲህ ያለች ደግሞ ህትየዋ። ፈጣሪ ሆይ እና ሰው ሳታዩት ከኋላችሁ ሲመጣ መቼም መደንግጣችሁ አይቀርምና፣ እንዲችም ትንሽ ነገር አግኝተሽ ሶሲ እንዲ ከሀይሚ ጋር ለመወዳደር እንዲወስጥፍ ጨረጨሪ ትንሽ አይ ሶስና ልብስሽ ወለቅ ወለቅ አርገሽኮ አንሶላ ውስጥ ነው የገባሽ ሴትዮ ጭራሽ ሀይሚን እችን እችን እችን ይዘሽ ስለ ሀይሚ ማውራት ትንሽ የለም ይለም አይደብርሽም እና ሲቀጥል ደግሞ ዳኒ ተብየው ወይኔ ዳኒ ወይኔ በጣም እያፈላ ነው ዳኒ ማለት ነው እንደው አንተ እንደው ሶሲ እንደው አልጋ ላይ ተገኘሽ ብለህ እኔ አቶ በሬው ሩዋንዳ እያደረግከው ነው አንተ ከዛ በፊት አልተገናኘም ነበር እንዴ አንተኮ ከዛ በፊት እ የሆነ ሴት ጋር አለኮ ቪዲዮ ተኝተህ ፍራንክ ሰርታታል። ታዲያውን የሶሲ ከአንተና ከሶሲ ምንድን ነው ልዩነቱ? አንተ እንደው ቅዱስ ነኝ ምንም አላደረግኩም በጣም ንጹሕ ሰው ነኝ ብለህ እንደው ብሩኬን ራሱ ትገለፍጠዋለህ አንዳንዴ እንደ አንተ እኔ ንጹ ነኝ እያልክ እኮ ነው። የሱ የራሱ ቪዲዮ እኮ አለ። ታዲያ የራሱን አስቀምጦ ለምንድን ነው አልጋ ላይ የሰው ሚስት ዘ ምናምን ምናምን እያለ የሚያወራው ማለት ነው? እና የእሱን የሚነግረው አጣ። ብሩኬ ለምን መሰላችሁ መናገር አይችልም። ውይ፣ ወይ ብሩኬ፣ ወይ ብሩኬ። አንድ ቃል እኮ እየበቀው ነበር ብሩኬ። ምንድነው የሚቀድመው መማታት ነው መሰንዘር ምናምን። ዳኒ ደግሞ በቃላት ነው አንጀቱን የሚያሳርበት ማለት ነው፣ የሚያናድደው አንዳንድ ሰዎች በመናገር ሰውን ያናድዳሉ። አንዳንዶች ደግሞ መናገር አይችሉ አሁን ብሩኬ ምንም መናገር አይችልም ከሰው ጋር ሲጣላ የሆነ መልስ መስጠት የሚገባውን መልስ መስጠት አይችልበትም ገብቷችኋል ብሩኬ ሲናደድ የሚገባውን መልስ ሳይሆን የሚሰጠው ቦክስ ወይም ጥፊ ምናምን ነገር ነው የሚቀድመው እና ብሩኬ ለምን አትነግረውም አልጋ ላይ የተኝቶ እሱም እኮ ነበር የሰው ሚስት ይዞ አላየው መሰል ብሩኬን ቪዲዮ ና እንደው ዳኒ ቅዱስ ነ ቅዱስ ነ ቅዱስ ነ እኔ በጣም ነው የሚያበሽቀኝ ምክንያቱ? ያኔ እንደዛ እንደ ሀይሚ የሆን ስለተናደደች ነው እንዶ የሶሲን እንዲያደረገች ብሎ እየመጣው እንጂ ያኔ የራሱ እኮ የቅርታ አድርጎ ላታርቀው ምናምን ነበረ። እሷም የቅርታ አድርጋለ አሁን ግን ሀይሚ ተናደድኩ ብላ ስትመጣ ከዛ በኋላ በነፈሰበት ልግባ ና ነገሩን ላጋግለው ብለህ እንጂ ማለት ነው ዳኒ ስለ እኔ ማንነት አታውቁ ምናምን እንደ አንታው እንዶ ዳኒ የልሙት እንደ አንድ ቀን የመንግስት ሰራተኛ ኔ ምናምን ስትል ሰምቻለሁ። ከዛ ውጭ ግን እኔ ቲክቶክ ላይ ማውቀ ስትሳደብ ነው። እችንን ተነዩትም አያልፍ የሰውን ክብር እንደው ጥብ አድርገ ልብሳቸውን አስወልቀ ራቆታቸውን አይደል? እንዲህ የምትልካቸው የስድብ አምባሳደር ብለው ቢሾሙህ ራሱ አሪፍ ነው። እንዲ ዳኒ እውነት የምልህ እንዲ ቲክቶክ ላይ ሳይህ እንዲ ከስድብ ውጭ አንድም ቀን ጥሩ ነገር አይቸባሃል። አቅምና ሮስት ነው ምናምን ምናምን እያልክ በስድብ ሮስት የምታደርግ ሰው ነህ አንተ። አሁን ማንነት ምናምን ከኋላ ያለህን ማ ምናውቃለን እኛ። ምናየው በምናየው ፊት ለፊት ባለህ ነገር ነው ና እንግዲህ የሶሲ እህት ሁሉንም ለማስታረቅ እፈልጋለሁ እያለች ነው። በነገራችን ላይ እየነገረቻችሁ ነው፣ ሶሴትና ዳኒ ከሰማችሁ ማለት ከህይወታቸው ውጡላቸው እያለቻችሁ ነው። እና እንደው ነቃቅለሽ እነዚህን ሰዎች ከነሱ ህይወት አስወጭላቸው፣ እነሱ ይታረቃሉ። ምክንያቱም የሶሴትና ዳኒ ጓደኛሞች ናቸው ምናምን በቃ ስለዚህ ይታረቃሉ እነሱ። ሲጀመር የተጣሉም ሁሉ አይመስለኝም፣ እንደ ውህቱም እኔማ እኔ እንደ የፈራሁት ነገር ምን እንደታውቃላችሁ የሶሲ እህትም ለመበጥበጥ ብቻ እንዳይሆን የመጣሽው በጠብ በጸብና በንትርክ ምችስ አዳሚ በነሱ መፈመስ አይደለም የሚፈልገው። እና የሆነ ነገር ፋይላ ላይ ምናምን ብለሽ ደግሞ ልትረብሽ እንዲሆን ብቻ የመጣሽው ለማስታረቅ ከሆነ የመጣሽው ግን አሪፍ ነው። እንደዚህ ትልልቅ ሰው ገብቶ መክሯቸው፣ ካልታረጉ እነዚህ ልጆች እርስ በርሳቸው ከሆነ ሊጋደሉ ሊጫርሱ ምንም አልቀራቸውም። እንግዲህ ፍጹምም ቢሆን ቡራ ወንድሞች ወክለው ነበር የላኩት እንዲያስታርቃቸው ምናምን ነበር የተላከው። ግን እሱ አራቱንም አንድ የጠራቸው ገብቷቸዋል። መጀመሪያ ሀይሚና ብሩኬን አግኝተው ከዛ ካወሩ በኋላ ሌላ ደግሞ ዳኒና ስኮሲን ለብቻ ቢያገኛቸው አሪፍ ነው። አሁን ላይ ዳኒ እያሰበ ያለው ምንድን ነው? ፍጹሜ ለብሩኪ እንደሚያግዘው ና እንደሚረዳው ነው እያወራ ያለው ዳኒ ማለት ነው እና ዳኒ ትክክል አይደለም፣ ሰውዬ በፈጠረ አምላክ እንዴ! አንዴ ምንድን ነው ችግሩ? ሰውዬ ግን ለማጣላት በጣም ነው ነገር የሚያቀጣጥለው። በቃ እሱ ቅዱስ ደህና ሰው ምናምን ይመስላል ከዛ በፊት እያደረገውን እያላየን ይመስላል እን ዩቲዩብ ላይ ያለ ነገር ደግሞ ተደብቆ ይቀራል እንዴ አንተ ራስ አልጋር የተኝተ ነበረ ሶሴ ላይ ሲሆን እንዴት ነው እንደዚህ ሩዋንዳ የምታደርገው እና ዳኒ ራስን እንደ ንጹህ ሰው አትቁጠር አንተ ራስን እንደዚህ አይነት ነገር አድርገሃል ስለዚህ በእርግጠኝነት የሶሴ እህት ሀይሚን ማግኝታ መጀመሪያ ወይ ሶሴ እና ሀይሚን ማስታረቅ አለብሽ። በእርግጥ ታርቀዋል፣ ሶሴ እና ሀይሚ ደህና ናቸው። ባለፈውም አብረው መጥተው ነበረ። ግን ደግሞ ሶሴን ከብሩኬ ጋር ስታያት ሀይሚን ትናደዳለች። ሶስናም ደግሞ ከዳኒ ጋር ስታያት ሀይሚን ትናደዳለች እና ወይ ሶሴ እና ሀይሚን መጀመሪያ አስታርቂያቸው ወይም ደግሞ ዳኒና ሶሴን አስታርቂ። ከዛ ሁለቱ መጥተው ዳኒ ካለ ምንም ሰላም አይፈጠርም። ሶሴ ራሷ ነገር ታጣቆሳለች እና እነሱን እንደው አስታርቂ እንደውም እነሱን አስታርቂልንና ከነሱ ህይወት ይውጡ። የምሬ ነው። መጥተው ነገሩ ተቀጣጥሎ ጋዛ አርከፍክፈው የበለጠ እንዲለያዩ የሚያደርጓቸው ሰዎች እነሱ ናቸውና

ጉራ ጉራ እንዳይመስላችሁ፣ የምሬን እኮ ነው። እንዲህ ተወጣጠረብን እኮ እናንተ የኩርንችት ልጅ ምን እንደሚሻለው አናውቅም። ምን አድርጉ ነው የሚላቸው ልጁ ማለት ነው ገብቶን። እኔኛ፣ በቃ ወጥ ቤት ነኝ አለ እኮ በፈጣሪ ስም እንደዚ አይነት ሰው በሰው ህይወት ገብቶ መበጥበጥ። እንደው ዳኒ፣ አሁን አንተ እንደ የምሬ ነው ትልቅ ሰው ነህ፣ እንደው እነሱን ማስታረቅ ነው ያለብህ እንጂ ማጣላት አለብህ። ሽማግሌ እንደው ብትወልድ ራሱ ረት አደርሳቸዋለ። እንደ ሀይሚንማ ወልዶ ራሱ ያደርሳታል። እንዲ ሰላሳ አምስት እና አርባ አመት ሳይሆን ይቀራል። እንዲ አጭር ሰው እድሜው አያስታውቅበትም። ና እንደው ዳኒ፣ እንደው ልጅህን እንደው እንደው፣ ወይኔ ወይኔ ወይኔ፣ መድኃኔ ዓለም አባቴ እንደ አንተ ኮ ማስታረቅ ነው የነበረብህ። ትልቅ ሰው ኮ ነህ እንጂ ኮ እነሱን ለማጣላት ነገር መቆስቆስ የለብህም ነበረ እ ማጣላት እኮ የለብህም። አንተ ኮ ትልቅ ሰው ነው ማስታረቅ የምትችል ሰው ነህ እንጂ እነሱን ካጠገቧት ድረስ ምናምን ብለህ ጭራሽ እንዲራራቁ ማድረግ የለብህም። በቃ ይቅርታ ይቅርታ ይቅርታ ኩ ባታጠፋን ብታጠፋም ብለህ አንተ እንደውም ከሁላችሁ ትልቅ አንተ ነህ አንተ ነህ፣ እንደውም ዳኛ ሆነ ማስታረቅ የነበረብህ ግን አንተ ጭራሽ ነገር አባበሰህ ምናምን ምናምን መጣ ማለት ነው። እና እንግዲህ እህቷና የብሮኬ ወንድም አንድ ላይ ሆኖ ቢያስታርቋቸው አሪፍ ነው ብዬ አስባለሁ። ዞሮ ዞሮ ግን ዳኒና ሶሲ ከነዚህ ልጆች ከራቁ ሀይምና ብሮኬ ይታረቃሉ የምሬሉ ይታረቃሉ። ብሩኬም ከሶሲ ጋር መገናኘቱን ካቆመ ሀይሚም ከዳኒ ጋር መገናኘቷን ካቆመች በቃ ሁለቱም ትናንትና፣ ሼር አላደረጉለትም፣ የዳኔን ማለት። አንተ አሽቃባጭ ትናንትናን ሀይሚ ትሸርትልኛለች ብለ ነበር፣ ግን ምንም አልሸረተችም። ደግ አደረገች። ሲጀመር አትፈልግህም ስንል ለምንድነው ማትሰበው እንዴ? ይህ ሰውዬ ግን ምንድነው ሀሳቡ ና እነዚህ ልጆች ከህይወታቸው ከወጡ ሁለቱ በእርግጠኝነት ይታረቃሉ። ግን ይሄ ረባሽ በጥባጭ ካለ፣ ሶሲም ጭምር ከብሩኬ ጋር ካለች፣ በቃ ህይወታቸው መቼም አይስተካከል። ሶሲ ላስታርቅ እያለች እየመጣች አንዳንድ ነጥብ እየጣለች ነው የምትሄደው፣ ነገር እያገነነች ነው የምትሄደው እንጂ ምንም አይነት ሰላም አትፈጥርም።